በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚያ ለሰንበት ዋዋሃ ለምረት የሰንበት ጌታ የምረት ባለቤት እግዚአብሔር አምላካችን ከእሁድ እስከ አረብ ባሉት በስድስቱ ዕለታት ሀያ ሁለትን ስነ ፍጥረት ሲፈጥር ሰንብቶ በሰባተኛ የቱ ቀን በቀዳሚት ግን ፍጥረት አልፈጠረም። ከስራው ሁሉ አረፈ ይላል። በአመሳቤት ዕለት አይረፈ እግዚአብሔር እንኩሉ ግብሩ ዛአሃ ዘይግበር እግዚአብሔር በሰባተኝቱ ቀን ሲሰራው ከነበረው ስራ ሁሉ አረፈ ይላል። ዛሬ የምንማረው ወይም የምንማማርበት የትምህርታችን ርዕስ ከአስርቱ ቃላት ሶስተኛው ቁጥር አክብር ሰንበተ ለእግዚአብሔር አምላክ የፈጣሪ የእግዚአብሔርን ሰንበት አክብር ሰንበትን አክብር የሚል ይሆናል። ሰንበት ማለት እረፍት ማለት ነው። ሰንበትን አክብር ሰንበት እረፍት ከስራ የሚታረፍባት ቀን ማለት ነው። ሰንበት የስራ ማረፊያ ወይም እግዚአብሔር ሀያ ሁለቱን ስነ ፍጥረት ፈጥሮ ያረፈባት ቀን ብቻ ሳትሆን እለታቱም የመጨረሻ ከእሁድ እስከ ቀዳሚት ያሉት እለታት ሲፈጠርባቸው ሰንብቶ ይቺ ቀን የመጨረሻ ቀን ናት። ቀዳሚት የመጨረሻ ቀን ናት። ሰባተኛቱ ቀን እሁድን ስምንተኛ ስንል እንደገና አንድ ብለን ጀምረን ነው እንጂ የመጨረሻይቱና ማጠቃለያይቱ ቀን ቀዳሚት ሰንበት ናት። ቀዳሚት ሰንበት ናት። ስለ ቀዳሚት ሰንበት እግዚአብሔር ለሙሴ በጽላቱ ላይ እንዲህ ብሎ ጽፎ ሰጥቶታል ይላል። ተዘከር ዕለተ ሰንበት ከመትቀድሳ ዕለተ ሰንበትን አስብ ከመትቀድሳ ታከብራት ዘንድ ሰዱሰ ዕለተ ተገበር ኩሎ ግብረከ ወኩሎ ትካዘከ ስድስቱን ቀን ከእሁድ እስከ ዓርብ ባለው ስራህን ስራ፣ ግዳጅህን ሁሉ ፈጽም። ወሳቤት ዕለት ሰንበቱ ለእግዚአብሔር አምላክከ ሰባተኛይቱ ቀን ግን የፈጣሪህ እግዚአብሔር ሰንበት ናት፣ በዓሉ ናት፣ ክብርት ናት። ኢትግበር ባቲ ወይም እንተኒ ግብረ ምንም ምን ስራ አትስራባት። ኢ አንተ አንተ ስራ አትስራባት። አንተ ራስህ የቤቱ ባለቤት፣ የስራው ባለቤት አዛዡ፣ ንጉሱ፣ ከንጉሱ በታች ያለው የእያንዳንዱ የስራ ኃላፊ ለሰንበት አክብሮት እግዚአብሔር ኃላፊነት ሰጥቶታል። ኢ አንተ አንተ ራስህ ኃላፊው ሰንበትን አክብር። ሙሴን ነው እንዲህ የሚለው አንተ ብሎ። ሙሴ መስፍን ነው የእስራኤል መስፍናቸው። እሱ ስለሆነ መሪው ካላከበረ ተመሪው አያከብርም። መሪው መሪው ካከበረ ተመሪው ያከብራል። መሪው ያላከበረውን ግን የሚያከብረው የለም። አሁን ችግሩ ዓለም መሪው ስለማያከብር ተመሪው አያከብርም። አዲያ ኮማንድ ኮስት እየተባለ ተመሪው እንደገና በፖሊስ እንደ ከብት እየታገደ ይታያል። እግዚአብሔር ግን አምላክ ሰንበትን አክብር ሲለው ለሙሴ ይ አንተ መጀመሪያ አንተ አክብር። እንግዲህ አሁን መጀመሪያ ራሱ ያላከበረው መሪው ያላከበረው መሪው እየገደለ ሌላው ቢገድል ይፈረድበታል። ባለስልጣኖች ጉቦ እየተቀበሉ እየሰረቁ ሌላውን በሙስና ቢያስሩ ትልቅ ግፍ አይደል? የበሆ ወንበር ላይ ተቀምጦ ያልሰረቀው ማረሚያ ቤት ተቀምጦ ይገኛል። ይሄ ነው እንግዲህ ችግሩን ጎትቶ ጎትቶ ጎትቶ እንደ ሐምሌ ጉም ያስቀመጠው ዓለም የሚጨነቅ በዚህ ነው። የውሸት ፍርድ የውሸት የሐሰት የቃል ፍርድ ስለሚፈረድ እንዴት ተብሎ ይሆናል? ምክንያቱም አንተ መጀመሪያ አክብር። አንተ ንጹህ ከሆንክ ሁሉ ንጹህ ይሆናል። አንተ ህግ አክባሪ ከሆንክ ሌለው ህግ አክባሪ ይሆናል። አንተ ቅዱስ ከሆንክ ሌለው ቅዱስ ይሆናል። አንተ ደግ ከሆንክ ሌላው ደግ ይሆናል። ማንን አይቶ ነው የሚከተል ውሻ እንኳን ጌታውን ሲከተል ያዝ ያዝ ሲለው ጌታው ህዶ ያዝ ያለውን ሰው ይነክሳል። ጌታው ተው ተው ሲለው ይተዋል። እንስሳት እንኳን ይህን ያደርጋሉ እና መጀመሪያ አንተ አክብር። ሰንበትን ሲል ባለስልጣኑን የእስራኤል መሪ ሙሴን ነው። ስለዚህ መሪዎቻችን ሁሉ አክብር የሚለውን ልናክብር ይገባናል። በቤተ መንግስትም ሆነ በቤተ ክህነት። አዎ ለሌላው አትዘሙት እያሉ መዘሞት፣ አትስረቅ እያሉ መስረቅ፣ አትግደል እያሉ መግደል። ይሄ ሰውን ሳይሆን እግዚአብሔርን ማታለል ይሆናል እና ይ አንተ መጀመሪያ አንተ ሰንበትን አክብር፣ ሰንበትን ሁላችን ልናክብር ይገባል። አንተ አክብር ካለ በኋላ ወኢ ወለትከ ሴት ልጅህ ታክብር፣ ወኢ ወልድከ ወንድ ልጅህ አክብር ወረደ ካባውራው ወደ ልጅ አሁን ዛሬ በሰንበት ቀን እናት ልጇን አባት ወንድ ልጁን ወደ ቤተ ክርስቲያን ይዞ ሂዶ ሰንበት እንዲያከብሩ ማስተማር የእግዚአብሔር ትእዛዝ ነው። ሶስተኛው ያሰሩት ቃላት ሶስተኛው ትእዛዝ ወንድ ልጅና ሴት ልጅህ አንተ ጋር አብረው ያክብሩ፣ ስራ አይስሩባቸው፣ የሰንበትን ክብር ይወቁ። ወይ ገብርከ ወንድ ሰራተኛህ ይረፍ! ወይ አመትከ ሴት ሰራተኛህ ሰንበትን ያክብሩ። አይ ሰራተኛህ አይ እግዚአብሔር የቅዱስ አምላክ የሰራውን ስራ ነጻነት፣ ዲሞክራሲ ዛሬ ዓለም የውሸት መጫወቻ አድርጎ ሲለፈልፍበት ሲታይ በጣም ያሳዝናል። እግዚአብሔር ግን ወንድ ሰራተኛ፣ ሴት ሰራተኛ በሰንበት ቀን አብረው ወንዶቹ ከጌቶቻቸው ጋር፣ ሴቶች ከእመቤቶቻቸው ጋር ቁጭ ብለው ይብሉ ይጠጡ ነሚል በእውነቱ አሁን በሰራተኛ ዙሪያ ሲነገር ሁሉም አዋጅ ያውጃል። ለቤቱ ያለችውን ሰራተኛ ግን አንድ ብርጭቆ ሰበርሽ ብሎ ይቀጣታል። ለየስሙላ ግን በአደባባይ ሲናገር የሴቶች መብት የወንዶች መብት ተጨቁ ነው እያለ አቤቱ ያለችውን ሰራተኛ በአንድ ብርጭቆ ስባሪ እየቀጣ ለየስሙላ አይ አይ ዘመን አይ ውሸት አይ የእግዚአብሔር ትእዛዝ ነው ወገኖቻችን። ለሰራተኞች እግዚአብሔር መብትን ሰጥቷል። እግዚአብሔር ለሰራተኞች ነፃነትን ሰጥቷል። በሰንበት ቀን አብረው ወደ ቤተ እግዚአብሔር ደው እንዲስሙ፣ እንዲያስቀድሱ፣ እንዲጸልዩ ተሸራርፎበታል። የእግዚአብሔር ትእዛዝ አማኒውም የአማኒውም በዚህ ዙሪያ ልዩነት የለውም። ምክንያቱም ክርስቲያኑም ቢሆን ሰራተኞችን ከቤት ወጥ ሰሪ፣ እንጀራ ጋጋሪ፣ ቁርስ አዘጋጅ አድርጎ ነው ወደ ቤተ ክርስቲያን የሚሄድ እንጂ ሰራተኛዋ አንስቲ ይዛ ወደ ቤተ ክርስቲያን የምትሄዳለች። ተማሩበት። የእግዚአብሔርን ቃል የእግዚአብሔርን ንግ እንጠቀምበት። ሰራተኞችም ነፃነት አላችሁ። ክርስቲያኑ ቤት የምትገቡ ሰራተኞች ስትገቡ ሰንበትን በዓላትን አብረን ሄደን እንድናስቀድስ ይታወቅልን በሉ። ህጉ የእግዚአብሔር ትእዛዝ ነው። እግዚአብሔር ያጎናጸፋችሁን ነጻነት ተጠቀሙበት። ይህን ነጻነት ለሰራተኞች ያጎናጸፈ እግዚአብሔር ነው። የሰራተኞች መብት ይሄ ነው። ዛሬ በልፍለፋ ዝም ብሎ በለፈፋ የሰራተኛ መብት ተጥሶ እየተባለ ይነገራል። ግን ነጻነትን ያጎናጸፈ እግዚአብሔር ነውና፣ መጽሐፍ ቅዱስ አንብቡ ሰራተኞች። ኦሪት ዘጸአት ምዕራፍ ሃያን አንብቡት። ሕገ እግዚአብሔርን ተጠቀሙበት። እግዚአብሔርን ውደዱት። እግዚአብሔርን አክብሩት። ወኢ ኩሉ እንስሳከ እንስሳዎች ሁሉ ሰንበትን አክብሩ ይላል። እንስሳዎች ሰንበትን ያክብሩ። እንስሳት እንዴት አድርገው ያከብራሉ? እንዲህ እግዚአብሔርስ የሚናገረው ነገር አንዳንድ ጊዜ እንዲው ለፈገግታ የተናገረው ይመስላል ይላሉ አንዳንድ ሰዎች። ምክንያቱም አሁን በሬዎቹ፣ ላሞቹ፣ ከብቶቹ እንዴት አድርገው ነው የሚያከብሩት የሚባል ሁሉም እረፍት አለው። በሬዎቹ እኮ ስራ አላቸው። የበሬዎች ስራ ምንድን ነው? መታረስ ነዋ። ከመታረስ ይረፉ። አንተ አርፈዋል ያለው እኮ እግዚአብሔር። መጀመሪያ ሰውየው ጌታው ሰንበትን ካከበረ በዚያ ቀን በሬዎቹ ይከብራሉ። እሱ ካላከበረ የሚጠምዳቸው እሱ ነው፣ የሚያርሳቸው እሱ ነው፣ በጅራፍ የሚገርፋቸው እሱ ነው። ስለዚህ ከብቶቹ ሁሉ ሰንበትን ያክብሩ። አይ ለፈጠሮ ፍጥሮት የሚያዳላ እግዚአብሔር መሆኑ በዚህ ነው የምናውቀው። አሁን ለከብት ነጻነትን የሚሰብካለ አጼ ዮሐንስ ጻድቁ ዮሐንስ፣ አንዲት አህያ ጌታዋ ጭኗት መጥቶ እዚህ ጀርባዋ ላይ ተልጦ ነበርና ቤተ መንግስት ገብታ አልወጣም አለች። በመስኮቱ ነው ሲያዩ ምንድን ናት ይቻህያ አልወጥ ብለው ጠየቁ። አልወጣም ብላ ገብታ አሏቸው። ኋላ ጌታዋ መጣና በብትር ሲመታት አልወጣም ማለች ያ ያሉ ናበሉት አሉ ተጠርቶ መጣ። አንተ ቻዬ ማናት አሉት። ይሄድ ይሄ አለ ምንጭ ናት መጥተህ ነው አሉት። የጫነውን ተናገረ እና አሁን አልወጣም ማለች ለምንድን ነው አሉት። እምቢ አለችኝ አሉ አለ። ሲሄዱ ይዋት ብለው ሰው ላኩ። ስትታይ አህዬቱ ቁስለኛ ናት ቆስላለች። ከቁስሏ ላይ ነው እንግዲህ የማትችለውን ጭነት ጭኖ ሲመጣ እንግዲህ እግዚአብሔር እንስሳህ አድግህ አህያህ ያክብር ያለውን ገልጾላት የበላአምን አህያ እንዳናገረ ከጻድቁ ንጉስ ከአጼ ዮሐንስ ጻድቁ ዮሐንስ አንዱም ጻድቁ የሚያሰኛቸው ይህ ነው። በጎንደር ዘመነ መንግስት ማለት ነው። እና አንተ አዩና፣ ይኸው ቁስለኛ ናት ብሎ ሲነግሯቸው፣ አንተ ኦሪት ዘፀአት ምዕራፍ ያን አላነበብክም? እግዚአብሔር ለከብቶቹ ለአህዮቹ የሰጠውን ነፃነት የነፈካት በዚያውስ ላይ ተቁስሏ ላይ ጭነት የጫንካት። በል ከዛሬ ጀምሮ እችም አህያ እንዳትጫን። ማንኛውም ነጋዴ የሚሆን ገበሬ ቁስለኛ አህያ ጀርባው ላይ የቆሰለ አህያ ቢጭን ይቀጣል፣ ብለው ለአህዮቹ ነጻነትን ያወጁ ንጉሠ ነገሥት ናቸው፣ ጻድቁ አጼ ዮሐንስ እና የቀድሞ ነገስታት ሄራን ይባላሉ። ደጋግ ነገስታት እንኳን ለሰው ለአህያው ሁሉ ትክክለኛ ፍርድ ይሰጣሉ። ፍርዱ ግን የእግዚአብሔር ነው። ምን ብሎ ኢአመትከ ወይ አድግከ ወይ ኩሉ እንስሳከ አህያውም ፈረሱም በቅሎውም ከብቱም ሁሉ በሰንበት ቀን አርፎ ይባል ሲል፣ የአህዮች ነፃነት ሰንበትን ማክበር ነበር። ሰይጣን ሲተነኮል ምን አደረገ መሰላችሁ? ኢትዮጵያውያን ታውቁታላችሁ የቅዳሜ ቀን ገበያ የሆነ ከደርግ መንግስት ጀምሮ ነው ሰንበትን ለመሻር የእግዚአብሔርን ቃል እኮ ተቃዋሚው ብዙ ነው በኢትዮጵያ እኮ በአዋጅ ረቡዕ የነበረው አርብ የነበረው ሰኞ ገበያ ቅዳሜ ሰኞ ገበያ ማክሰኞ ገበያ ረቡዕ ገበያ ሙስ ገበያ አርብ ገበያ እየተባለ ነበር እና ያን ሁሉ ወጠና ቅዳሜ ገበያ ሰኞ ለምን ይህንን ትዕዛዝ ለመቃወም ማለት ነው። ታዲያ ተንኮታኩቶ ቀረ። ምን ተጠቀመ? አያችሁት አይደል? ግን አሁንም ቅዳሜ ቀንና እሑድ ቀን ገበያ ይገባያል። ይቅርባችሁ፣ ይቅርባችሁ። በተለይ የእሑድ ቀን ገበያ ይቅርባችሁ። ይሄ እኮ ሰንበትን አለማክበር። አሁን ሁሉ ቅዳሜ ቀን ቤት የሚሰራ ቅዳሜ ቀን በውጭ ዓለም ማይበል ሞገድ እየተነሳ ሲያገላብጠው አላያችሁትም ፎቁን? አዎ፣ በሰንበት የተሰራ ቤት ገና አፍርዳለሁ። ሰንበትን ካላከበርነ ቤቱ ይፈረድበታል፣ ወፍጮ ይፈረድበታል፣ መኪናው ይፈረድበታል፣ አውሮፕላኑ ሁሉም ይፈረድበታል። ለምን? ሕጉን ትዕዛዙን ካላከበረ እግዚአብሔር እገሌ ወገሌ አይልም አይፈራም። ስለዚህ ባሕርንም ታክብር ይላታል። ባሕርኒ ማይበልኒ ይገብሩ በዓለ ባሕር ማዕበል በዓል ያከብራሉ ሰንበትን ያከብራሉ። ዓሣት ወአና ምርት እለውስ ተልጎታት በጥልቁ በባሕሩ ያሉ ዓሣዎች ሁሉ በዓላትን ያከብራሉ ይላል። ምን ማለት ነው? ባህር እንዴት አድርጋ ነው የምታከብር? ውሃ እንዴት አድርጋ ነው የምታከብር? ከመቀዳት ቀድሞ። ዛሬም አሉ እናቶቻችን፣ የሰንበት ውሃ ብለው አርብ ነው የሚቀዱ። አርብ ቀድተው እስከ ሰኞ ድረስ የሰንበት ውሃ ነው የሚጠጣ። ቅዳሜና እሁድ ውሃ አይቀዳም። ቃሉ ይህ ነው። የእግዚአብሔር ቃል ባሕርን፣ ውሃውም ያክብር ያለው ውሃ ጊዜ ኑሯች እንደሌሎቹ እንስሳት እረፍት ኑሯት። አይደለም የምታደርግን አይደለም፣ ውሃው ከመቀዳት አሳው ከመጠመድ። አሁን ዓሳው ሁሉ በሰንበት አይሰገርም። ማይበል ሞገዱ ሁሉ ያክብር ሲል መርከብ አይሄድም በሰንበት ቀን። የሚገርማችሁ ነገር አይሄድም ነበር እንደ እግዚአብሔር ትእዛዝ። ማይበል ሞገዱ ሁሉ ያክብር እንደ ልቡ መርከቡ ታንኳው አይሄድበትም እንደ ልቡ ይውላል፣ አርፎ ይውላል። እንስሳው ከመጫን የጋማ እንስሳ ከመጫን የቀንድ ከብቶች ከማረስ ውሃ ከመቀዳት ምድርን ይላል። ምድር ሰንበትን ታክብር ከመታረስ ከመቆፈር። ዛሬ መሬት ሁሉ የሚቆፈር ቤት የሚሰራ ቅዳሜ ቀንና በዓል ቀን ነው የተቆፍሮኔስ ሆን ተብሎ ይሄ ግንበኛው፣ ሐናጺው ሆን ብሎ ቅዳሜ ቀን ማልዳኑ ተነስቶ ቤቱ ቆርቆሮውን ሲገነጣጥለው፣ አይ ጉድ! ሰይጣን አዳምና ሔዋንን ጸበለስን ያስቆረጠ ሰይጣን ዛሬም ሰንበትን እያሻር ነው። ተጠንቀቅ፣ ሐናጺም፣ ግንበኛም፣ ቤተሰሪ ቤት አሰሪ፣ ይሄ የእግዚአብሔር ቃል ነው። በእግዚአብሔር ቃል መፍራት የለም። የእግዚአብሔር ቃል አይዋሽም። የእግዚአብሔር ቃል ደግሞ ቅዱስ ጳውሎስ እንደተናገረው በተጥባበ ነገር ይላል። በነገር ልባምነት በማታለል አይሆንም ይላል። እንቅጩን ገልጦ መንገድ ነው። የቆሮንቶስ ሰዎች ኦሰባ ቆሮንቶስ አፉነ ክሱት ለክሙ ወርሂብ ልብነ። እናንተ የቆሮንቶስ ሰዎች አፋችን ከፍተን ልባችን መልተን እንወዳችኋለን። ነገር ግን ስናስተምራችሁ ይኮነ በተጥባበ ነገር ወይ በተየውሆ በማታለል መከራ የለባችሁም ብለን አናስተምራችሁም፣ መከራ ይጠብቃችኋል እያለ ነው። እንዳለው አሁንም ሰንበትን ያላከበረ ሰው ከአስርቱ ቃላት አንዲቱ ብትጎድል ኋላ በመንግሥተ ሰማያት ያጎደለው ሰው ከሁሉ በታች ይሆናል። ያስተማረ ዘሂ ይምህር ወዘሂ ይገብር፣ ሰንበትን አታክብር ብሎ ያስተማረ መምህር እሱ ሽሮ ያሻረ ከሁሉ በታች ይሆናል ይላልና ለሰንበት እግዚአብሔር ክብርን ሲሰጥ ክብሩ ግን ለሰው ነው። በወንጌሉ ሲያስተምር እንዲህ ብሏልና በቅዱስ ማርቆስ ወንጌል እንደተጻፈው እስመ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት፣ ሰንበት ለሰው ነው የተፈጠረች እንጂ ሰው ለሰንበት አልተፈጠረም። ሲል ሰንበት ለሰዎች እረፍት እንድትሆን ነው የፈጠረ ይላል እግዚአብሔር እና ቅዳሜና እሑድ ሁለቱም ሰንበታት። ይከበራሉ። አከባበራችን ከአይሁድ ለየት ይላል። አይሁድ ቅዳሚትን ያከብራሉ። ቤተ እስራኤሎች ሲያከብሩ አርብ ከዘጠኝ ሰዓት በኋላ ጀምረው አይንቀሳቀሱም። እኛ ግን በዘመነ ሐዲስ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን ስራ እየሰራ ነው። ጌታችን በዕለተ ቀዳሚት ምን ያደርግ ነበር? በሰንበት ቀን መጻጉ ካለበት ሂዶ 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው መጻጉን ቅዳሜ ቀን ነው ተንስ ብሎ የፈወሰው። ተንስ ንስ አራተ ካልጋ አንተ ሸክመ ሄድ ብሎ የፈወሰው። ጉህቁትን ወገቧ የጎበጠውን ቀዳሚት ቀን ነው የፈወሳት። ሌሎችንም ሕሙማን ስለፈወሰ ጠይቀውታል። ይከውንሁ ገቢረ ሰናይ በሰንበት በሰንበት ቀን መልካም ሊሰሩ ይገባል ሲሉት፣ እዎ ይከውን ገቢረ ሰናይ፣ ዋእኮ ገቢረ ከይ ክፉ መስራት አይገባም፣ በጎ መስራት ይገባል አላቸው። ይልና ሲዘረዝር በሰንበት ቀን እንደ እኔ የታመመ ጠይቁ፣ የተጣላ አስታርቁ፣ ቤተ ክርስቲያን ሂዳችሁ ተሳለሙ፣ ወንጌልን ተማሩ፣ ምጽዋት መጽውቱ፣ ቅዳሴ አስቀድሱ እስካሁን ደሙን ተቀበሉ። ወጣቶች ወደ ሰንበት ትምህርት ቤት ሄዳችሁ የሰንበት ትምህርት ቤት ትምህርት ከሚሰጥበት ተማሩ፣ መዝሙር ዘምሩ። በሰንበት ቀን ይህን ሊያደርጉ ይገባል ብሎ የሚሰራውን የሰንበት ስራ የሰንበት የበዓል ስራ እንዳስተማረን ሁሉ በወንጌሉ ከአይሁድ ለየት ብለን እኛ በሰንበት ቀን ቤተ ክርስቲያን ሂደን ተሳልመን አስቀድሰን ስጋውን ደሙን ተቀብለን የተጣላ አስታርቀን የታመመ ጠይቀን ወንጌልን ተምረን እሱ የፈቀደውን ስራ ልንሰራ ይገባናል ማለት ነው። እለተ ሰንበት እሁድም እንዲሁ ልናከብራት ይገባል። ቀደም ብሎ ወደ ቤተ ክርስቲያን ሂዶ ሕፃናትን ልጆችን ይዞ ይወለትከ ወይ ወልድከ አንተ ልጆችህ፣ ሴት ልጅ፣ ወንድ ልጅህ፣ ወንድ አገልጋይህ፣ ሴት ሰራተኛህ ያክብሩ እንዳለው እነዚህን ሁሉ ሰብሰብ አድርጎ መኪና ያለው በከተማ በመኪና ሰራተኞችም፣ አንዳንድ ቀን እግዚአብሔር እንዴት አድርጎ ያከብራችሁ። እውነቴን ነው። የቤት እመቤቶች ሰራተኞቻችሁን ብታከብሩ እንዴት እንደሚያከብራችሁ ሳራን። እኮ አጋርን ስላከበረቻት እግዚአብሔር ይስሐቅን የሰጣት በእርጅናዋ። እሷ በየዋህነት አጋርን አክብራ ለባሏ ለአብርሃም ፈቀደች። አጋር ግን ናቀቻት። እግዚአብሔር ግን የሳራን ቅንነት፣ ደግነት፣ ለሰራተኛዋ ለአጋር ያደረገችውን መልካም ነገር አይቶ ይስሐቅን ሰጣት። በዘጠና ዓመቷ ልጅ አገኘች። ይሄ እኮ የዘጠና ዓመት ልጅ ይስሐቅ፣ የሳራ የዋህነት ያስገኘው ልጅ ነው። ለሰራተኛዋ ባሏን እስከ መጽሐት ድረስ ደርሳ ማለት እኮ ነው የዋህነት። ዛሬ ግን በህገ ወንጌል አይገባም፣ ዝሙት ባልን ሰራተኛን ለባል መስጠትም አይገባም ኖር ነው ህገ ወንጌሉ አይፈቅድም፣ ዝሙት ነው። ይህ ይቅርና ለሰራተኞቻችሁ መልካም አድርጉላቸው። ቤታችሁ የእናንተ ልጆች እነሱም እኩል እናት አባት አላቸው። ድሃዎቹ ነው አተው ነው እንጂ የእናንተ ልጆች እንደሚለብሱ መልበስ ይፈልጋሉ። የእናንተ ልጆች እንደሚበሉ የእናንተ ልጆች እረፍት እንደሚፈልጉ እንደሚማሩ ይፈልጋሉ። አሁን ብዙዎች አሉ፣ በእውነት ደጋጎች አስተምረው ከልጆቻቸው ጋር ሰራተኞቻቸውን ለታላቅ ክብር ያደረሱ ብዙ እናቶቻችን አሉ፣ ብዙ አባቶቻችን አሉ እና እናንተም እንዲህ ብታደርጉ በረከት ታገኛላችሁና ሰንበትን እንዲያደርጋችሁ ለሰራተኞቻችሁም ለልጆቻችሁም እረፍትነቷን አስተምሩ፣ አሳውቁ። በገጠር ያሉ ሰዎች ደግሞ ነጋዴዎች አህዮችን፣ ፈረሶችን፣ በቅሎዎችን ከመጫን አሳርፉ። አራሽ ገበሬ ገበሬው ያሳርፍ በሬውን ከመታረስ ምድርን ከመቆፈር። በባህር የምትኖሩ አሳስጋሪዎች በሰንበት ቀን አሳ ታስግሩ አሳዎችም አርፎ ይዋሉ። ባህር አርፋትዋል ብሏል። እግዚአብሔርና የበረከት አምላክ ሰንበትን አክብረን የሰንበት ክብር ለማግኘት ያብቃን። ዛሬ በምድር ስጋዊ እረፍት እናርፍባቸዋለን ኋላ ደግሞ በመንግስት ሰማያት መንፈሳዊ ረፍት እናርፍባቸዋለንና እና እዚያ ለሰንበት ለምረት ሎቱ ስብሃት የሰንበት ጌታ የምረት ባለቤት እግዚአብሔር ክብር ምስጋና የደረሰው ይቆየን። አሜን።